ጤና ይስጥልን ተመልካቾቻችን፣ ዜና በምልክት ቋንቋ ይቀርባል። ለቀጣዩ ትውልድ የተሻለ አገር ለማስረከብ በትብብር መስራት እንደሚገባ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትር አብይ አህመድ በመተሳሰብና በመዋደድ ካለ ልማትና ሰላም ማረጋገጥ እንደሚቻል ገልጸዋል። ጠቅላይ ሚኒስትሩ በአማራ ክልል በኦሮሞ ብሔረሰብ ዞን ከሚሴ ከተማ የተለያዩ የልማት ስራዎችን ጎብኝተዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በአማራ ክልላዊ መንግስት ኦሮሞ ብሔረሰብ ዞን አስተዳደር መቀመጫ በሆነችው ከሚሴ ከተማ ተገኝተው የተለያዩ የልማት ስራዎችን ተመልክተዋል። ጠቅላይ ሚኒስትሩ በከሚሴ ከተማ ከጎበኟቸው የልማት ስራዎች የኮሪደር ልማትና የኤልፎራ አግሮ ኢንዱስትሪ የተቀናጀ የግብርና ልማት ፋብሪካ ይገኙበታል። በዚሁ ጊዜ በከሚሴ ከተማ ለተገኘው ህዝብም መልእክት አስተላልፈዋል። ሀዊ በራቦዴ የሮባየ ክሮረስ ዜጎቹ ሀዊ በረዴራ ቦዴ እጃፍ እጃን እሲን ርጎ ደንደሁ ክያት ገመቹን ደጋሚ ጉዳ ብሱ በባ ከረጅም አመታት ምኞት በኋላ ብዙ ጊዜ አቀደን ሳናደርገው ቆይተን አሁን በዐይነ ስላየኋችሁ የተሰማኝን ትልቅ ደስታ ልገልጽላችሁ እፈልጋለሁ። የከሚሴን ህዝብ መጥቼ በአይን ለማየት ብዙ ጊዜ ስጠይቅ ነበር፣ ሳቅድ ነበር። እናንተን ለማየት ያለኝ ከልብ የመነጨ ፍላጎቴ ዛሬ ስለተሳካ ለፈጣሪ ምስጋና ማቅረብ እፈልጋለሁ። ይህ ህዝብ ትልቅ ታሪክ ያለው ሕዝብ ነው። በጀግንነት በፍቅር ሰርቶ በማደር ከጎረቤት ጋር በመብላትና ከጎረቤት ጋር በሰላም በመኖር የሚታወቅም ነው። ከልጅነታችን ጀምሮ ታሪካችሁን እየሰማን መገለጫችሁን እያወቅና ያደግ ነው። በዚህ መልኩ መገናኘታችን ትልቅ ነገር መሆኑ እንዳለ ሆኖ የተወሰናችሁ ታስታውስ ይሆናል። ሁለትና ሶስት ያህል የረመዳን ወቅቶች መልእክት ልኬላችሁ ነበር። ያው በልቤ ቦታ እንዳላችሁ እናንተም ታውቃላችሁ ማለት ነው። መተሳሰብና መዋደድ ካለ ልማትና ሰላምን ማረጋገጥ እንደሚቻልም ጠቅላይ ሚኒስትሩ ተናግረዋል። አረ ፕሬዝዳንት ኬኛው ቦ አረጋ ከበደ የገድፈን ቦቴ ኡማታ በርባ ደጋፊ ካሴ ፊን ቱሬ የክልሉ ርዕሰ መስተዳድር አቶ አረጋ ከበደን ከሚሴ መጥቼ ሕዝቤን ማየት እፈልጋለሁ የሚል ጥያቄ አቅርቤላቸው ነበር። ዛሬ እዚህ እንድመጣ ስላገዱኝ አቶ አረጋን በእናንተ ስም አመሰግናለሁ። ትልቁ ነገር መተሳሰብ ነው። ትልቁ ነገር መፈላለግ ነው። ትልቁ ነገር በልቦና አለመራራቅ ነው። ሌላው ነገር በጊዜ ይመጣል። ከልብ መተሳሰብ ካለ ልማት ሰላምና ሌሎች ፍላጎቶች ጊዜያቸውን ጠብቀው ይመጣሉ። ትልቁ ነገር ፍላጎት ነው፣ ፍቅር ነው፣ መገናኘት መቻን ነው። እሱ ደግሞ ዛሬ ስለተሳካ ሌላው ይቀጥላል ለማለት ፈልጌ ነው። ለቀጣዩ ትውልድ የተሻለች ሀገር ለማስረከብ በትብብር መስራት እንደሚገባም ነው ጠቅላይ ሚኒስትር አብይ አህመድ የገለጹት። ዋይ ሚሶማፍ ነገኝ akka ስለ ልማትና ሰላም የተለያዩ ሰዎች በተለያየ መንገድ አነስተዋል። የኬሚሴ ሕዝብ የወሎ ሕዝብ እንደሚያውቀው ፍቅር ከውስጣችን የሚመነጨው ከልብ ነው የሚመነጨው ሰላም ከውስጣችን ነው የሚመነጨው። ውስጡ ሰላም የሌለው ውስጡ ፍቅር የሌለው ከውጭ ሊገዛ ይሞክራል እንጂ አይቻለውም። ጥላቻ፣ ንቀት፣ እኔ ብቻ ራስን መኮፈስ ካለ ሰላም አስቸጋሪ ነው። ከውስጣችሁ የሚመነጨው ሰላም ለዚህ አካባቢ ሰላም እንዲያመጣ እንደ ባህላችሁ እንደ ወሎ ባህል ፍቅርና ሰላምን ማስቀደም፣ አብረ መኖርን ማስቀደም፣ በአንድነት ወደ ብልጽግና ለመጓዝ ጥረት ማድረግ ባህላችሁ እንዲሆን ለሌሎችም ማስተማር እንዳለባችሁ መልእክቴን አስተላልፋለሁ። ኬሚሴዎች በችግሩ ጊዜ እንኳን ኅብረታችሁን ጠብቃችሁ ቆይታችኋል። ከዚህ በኋላ ልማት ተረጋግጦ ከሁሉም በላይ ቀጣይ ትውልድ የተሻለ ኑሮ እንዲኖር እኛም እንሰራለን በጋራ እንስራ፣ እንበርታ፣ አትጠራጠሩ። የሀገራችን ብልጽግና ይረጋግጣል። ያሰብነው ሁሉ ከፈጣሪ ጋር ይሳካል። የመንግስት አቋም አሁንም ሰላምና ልማት ነው ያሉት ጠቅላይ ሚኒስትር አብይ አህመድ ከዚህ በተቃራኒ የሚያስቡ አካላት ሊያቆሙን አይችሉም ሲሉም ገልጸዋል። ዲኒ ሀያዱ መሌ ሀተታፈቱ መሌ ጠላት ያስብ እንጂ ይጣር እንጂ ሊያቆምን አይችልም። ምክንያቱም ፈጣሪ ከእኛ ጋር ስላለ፣ ሁላችሁም እንደምታውቁት መልእክታችን ሰላም ነው፣ በአንድነት መስራት አብሮ መኖር ነው። ባህላችንም ፍላጎታችንም እቅዳችንም ይኸው ነው። እኛ የሰላምና የፍቅር መንገድ ብንመርጥም ፍቅርና አንድነትን የማይፈልጉ እኔ ብቻ በሚል ፍላጎት የተሞሉ ሌላ ነገር ሊያስቡ ይችላሉ። እነዚህ ሰዎች ግን እንደማይሳካላቸው እንዲሁም ሊያቆሙንና ሊያሸንፉን እንደማይችሉ እዚህ ለከሚሴ ሕዝብ ላረጋግጥላችሁ እፈልጋለሁ። ጥርጣሬን ከውስጣችሁ አውጡ። አንድነታችሁን ጠብቁ። ፍቅራችሁን ጠብቁ። ከወሎ የሚመነጭ ፍቅር ለመላ ኢትዮጵያ ስለሚበቃ የጀመርነው መንገድ በጋራ የተሳካ እንዲሆን ምኞቴን ልገልጽላችሁ እፈልጋለሁ። ጃለለ ኬሰን ይገዳ ጃለል ወሎራመዱ ኢትዮጵያ ጉቱ ዋንገው ምክትል ጠቅላይ ሚኒስትር ተመስገን ጦርነ የኮምቦልቻ ሪጆ ፖሊታ ከተማ አስተዳደር የዲጂታል አገልግሎት እና የዘመናዊ የስራ ቦታ እድሳት እንዲሁም ሰው ተኮር የልማት ፕሮጀክቶችን ተመልክተዋል። በከተማ ለሚኖሩ አቅመ ደካማ የተገነቡ መኖሪያ ቤቶች የተሰጣቸው ዜጎችም ስለተደረገላቸው ድጋፍ አመስግነዋል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በዛሬው ዕለት በአማራ ክልል የኮምቦልቻ ሪጆፖሊታን ከተማ አስተዳደር የዲጂታል አገልግሎትና የዘመናዊ ስራ ቦታ እድሳት እንዲሁም ሰው ተኮር የልማት ፕሮጀክቶችን ተመልክተዋል። በአማራ ክልል ኮምቦልቻ ከተማ ለዘመናዊ አገልግሎትና ለሰው ተኮር ተግባራት የተሰጠው ትኩረት የሚደነቅ ነው ሲሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በማህበራዊ ትስስር ገጻቸው አጋርተዋል። በኮምቦልቻ የገነባናቸው የዲጂታል የከተማ አገልግሎት ፕሮጀክቶችና ሰው ተኮር ፕሮጀክቶች በከተማችን የተገበርናቸው ያሉ የአካታች የልማት ማሳያዎች ናቸው ብለዋል። ምክትል ጠቅላይ ሚኒስትሩ የከተማ አስተዳደሩ ባለሀብቶችና ሕብረተሰቡን በማስተሳሰር የተገነቡ ሁለት የመኖሪያ ብሎኮች ምክትል ጠቅላይ ሚኒስትሩ ከተመለከታቸው ፕሮጀክቶች መካከል ይገኙበታል። ቤቶቹ የተሰጧቸው ዜጎች ከዚህ በፊት በቤት ኪራይ አስቸጋሪ ሕይወት ሲመሩ እንደነበረ ይናገራሉ። ኑሮ ከባድ ነው። ሴትነት አካል ጉዳተኝነት ሲሆን ደግሞ በጣም ከባድ ነው። ያው በቤት ኪራይ አንዳንዴ ደግሞ ዘመድ ጋር ተጠግቼ እንደዚህ ነበር የምኖረው። እና ያው ከባድ ነው። አንዳንዴ የምትከፍለው ታጣለህ። ወንጀለኛ ይዛለሁ ብዬ ነው ጉዳት የደረሰብኝ ቤቴ ሙሉ በሙሉ ሽጬ ለሕክምናው ይዋሉ ሶስት ሺ ብር ቤት ኪራይ ይከፍላለሁ። የማገኘው አራት ሺ ብር ነው። በዛ ላይ ደግሞ ሰራተኛ አለብኝ። በሰራተኛ ነው የምኖረው። ምንም ልመና ላይ ልወጣ ስል ነው የደረሰልኝ ከተማ አስተዳደሩ አስራ ስምንት አመቴ ኮምበልሻ ኑሮዬ ደግሞ በጣም የተበሳቆለ ነበረ። በኪራይ ቤት ነበረ እምከፍለው እየቸገረኝ ነበር ብዙ ነገሮች አልፈውብኛል። ይህ ሁሉ አልፎ ዛሬ ደስተኞች ሆነናል ብለዋል። አንዳንዴ በጣም ደስ ሲልህ የምትገልጽበት ቃል ታጣለህ እና እኔ በጣም ነው በቃ ህልም ሁሉ ተኝቼ እዚህ ቤት ቤቴ ገብቼ እዚህ ቤት ገብቼ ተኝቼ ስነቃ በህልሜ ሁሉ ይመስለኛል በእውነት እና በጣም በቃ ከምንም በላይ ጸዳ ቤት ገብቻለሁ። ራሴን በሚመጥን ቤት ውስጥ ነው ያለሁት እና ይህንን አጋጣሚ በእውነት እንዴት አድርጌ መናገር እኔ እንጃ። ከተማ አስተዳደሩ መሰራቱ ብቻ አይደለም ቤቱ መሰራቱ አይደለም ለሚመጥነው ለወደቀ ሰው ነው የተሰጠው ተመርጦ። በብዙ ነገሮች ሱጣ ውረር ስለነበርኩኝ እነዚያ እነዚያን አገናዝበው ይህን የመሰለ ቤት ሰጠኝ። እግዚአብሔር ይመስገን። በዝቅተኛ የኢኮኖሚ ደረጃ ላይ ለሚገኙ ነዋሪዎች የተገነቡ ቤቶች በባለሀብቱና በህብረተሰቡ ድጋፍ የተገነቡ ናቸው ያሉት የኮምቦልቻ ከተማ ከንቲባ መሐመድ አሚን የሱፍ፣ 43 ሚሊየን ብር እንደወጣባቸውም ገልጸዋል። በ43 ሚሊየን ብር ገንብተን 36 አባዋራዎች ቤት ሰተናቸው እየኖሩ ነው። በቀጣይም ህብረተሰቡ ከከተማው ልማት ይበልጥ ተጠቃሚ የሚሆኑበት ስራ ይሰራለን ብለዋል። እንደ ከተማችን የሰው ተኮር ፕሮጀክት ሞዴል የሆነን እየሰራ ነው። በቀጣይም ህብረተሰቡ በባለቤትነት ይዞት እያስቀጠለው ነው። ሁሉም ዜጋ ከከተማው እድገት የሚጠቀምበትን ሁኔታ እየፈጠር ነው ማለት። ከዚህም በተጨማሪ በከተማዋ በርካታ ሰው ተኮር ፕሮጀክቶች እየተከናወኑ ይገኛሉ። በቀለም ወለጋ ዞን የሀዋ ገላን ወረዳ አርሶ አደሮች በመስኖ ስንዴ በዓመት ሁለት ጊዜ ማምረት በመጀመራቸው ተጠቃሚ መሆናቸውን ገለጹ። በዘንድሮው ከ23 ሺህ ሄክታር በላይ መሬትን በመስኖ ስንዴ ምርት ለማልማት እና ከ500 ሺህ ኩንታል በላይ ምርት ለማግኘት እየተሰራ ነው። በቄለም ወለጋ ዞን የሐዋን ገላን አርሶ አደሮች ስንዴን በመስኖ ማልማት ከጀመሩ ወዲህ ተጠቃሚ መሆናቸውን ተናግረው በዓመት ሁለት ጊዜ ማምረት በመጀመራቸው ኢኮኖሚያቸው ላይ መሻሻል መምጣቱንም ተናግረዋል። አመ ጅጅረመ ጉዳ ጥፋ አድርጎ ድሞ ትልቅ ለውጥ እየመጣ ነው። ይህ ደግሞ በዓመት ሁለትና ሶስት ጊዜ እንድናምርት አድርጎናል። ክረምት በቆሎ ምርት ሰብስበን ከዛም ሩዝ ዘርተን የእሱንም ምርት ሰብስበናል። አሁን ደግሞ ስንዴን በመስኖ እየዘራ እንገኛለን። እኔ አንድ ሄክታር መሬት ላይ ስንዴ እየዘራሁ ነው። ከዚህም ከ25 እስከ 30 ኩንታል ምርት እንደማገኝ ባለሙያዎች ነግረውኛል። ወደፊትም ከቴክኖሎጂ ጋር የበለጠ እየተላመድን ምርታማነታችንን እያሳደግን እንሄዳለን። ገቢያችንም ይጨምራል፣ ኑሯችንም እናሻሽላለን። መንግስትም አስፈላጊውን የግብዓት ድጋፍ እያደረገልን ነው የሐዋን ገላን ወረዳ የግብርናና መሬት ጽህፈት ቤት ኃላፊ አቶ አበበ ትእዛዙ ዘንድሮ ከ23ሺ ሄክታር በላይ መሬትን በመስኖ ስንዴ ምርት ለማልማትና ከ500ሺ ኩንታል በላይ ምርት ለማግኘት እየተሰራ ነው ብለዋል። ካና ለፈቀመዲ ላፈቀመዲ ቦናፍ ቆፔፈን ሄክታር ኩመዲ ደሚሰዲ በወረዳችን በበጋ መስኖ ስንዴ ልማት 23ሺ ሄክታር መሬት ለማልማት አቅደን እስካሁን 10ሺ ሄክታሩን በዘር ሸፍነናል። በዚህ በጋ ወቅት በአጠቃላይ 500000 ኩንታል ምርት ለማግኘትም ነው ቅድ የያዝ ነው። የቄለም ወለጋ ዞን የግብርና ጽህፈት ቤት ኃላፊ አቶ ሙለታ ዋቅጅራ በዚህ አመት በዞኑ ከ150000 ሄክታር በላይ መሬት በመስኖ ለማልማት መታቀዱንና ከዚህ ውስጥ እስካሁን ከ29000 ሄክታር በላይ መሬት በዘር መሸፈኑን ተናግረዋል ጠራውን ፈከፎቶ ይሻላ አጥቀቡ ከና ሁንደ ፈየደምነ ጅምሶ መቀመዲ ጀልስ ይትጋ ገሉ በረበራን ያሉንን እድሎችና እምቅ አቅሞች በመለየት ወደ ስንዴ ልማት ከገባን በኋላ በየአመቱ ብዙ ለውጦች እያገኘን ነው። ባለፈው አመትም በዚህ ረገድ ያቀድነውን የስንዴ ልማት አሳክተናል። በዚህ አመትም 150 ሺህ ሄክታር የበጋ ስንዴ በማልማት 5 ሚሊዮን ኩንታል በላይ ምርት ለማግኘት አቅደን እየሰራን ነው። የቄለም ወለጋ ዞን አስተዳዳሪ አቶ ገመቹ ጉርሜሳ አርሶ አደሩ ከዝናብ ጥገኝነት ተላቆ በመስኖ ልማት ላይ በመሰማራቱ ውጤታማ መሆኑን ገልጸዋል። ኦፊስ ወቢኛ የፈተኒ የራስና የቤተሰብን የምግብ ዋስትና ማረጋገጥ ብሎም በሀገር አቀፍ ደረጃ የምግብ ለዋላዊነትን ማረጋገጥ ወሳኝ ነው። በዚህ ውስጥ ደግሞ የአርሶ አደሩን ገቢ ለማሳደግም በትኩረት እየተሰራ ነው። እንደ ቄለም ወለጋ ዞን ኮሚኒኬሽን ጽህፈት ቤት ዘገባ ባለፈው ዓመት አርሶ አደሮቹ ካገኙት ምርት ከ800 ሚሊዮን ብር በላይ መቆጠባቸውን ተናግረዋል። በማዕከላዊ ኢትዮጵያ ክልል በምስራቅ ጉራጌ ዞን ባለ ሀብቶች አምስት ነጥብ አንድ ቢሊዮን ብር በማስመዝገብ በማኑፋክቸሪንግ ዘርፍ መሰማራታቸውን የዞኑ ኢንቨስትመንትና ኢንዱስትሪ መምሪያ አስታወቀ። የዘርፉ እውቀት ሽግግር እንዲሁም የስራ እድል መፈጠሩን የአካባቢ ወጣቶች ገልጸዋል። ቡኢ በምስራቅ ጉራጌ ዞን ከአዲስ አበባ በመቶ ኪሎ ሜትር ርቀት ላይ የምትገኝ ወረዳ ነች። በወረዳው ብሉ ኤሌፋንት የተሰኘ ኩባንያ በ51 ቢሊዮን ብር የፋይቨር ቦርድ ማምረቻ ፋብሪካ በ17 ሄክታር መሬት ላይ በመገንባት ላይ ይገኛል። የፋብሪካው ባለቤት ያንግ ቡኢ ከተማን ለምን እንደመረጡ እንደሚከተለው ያስረዳሉ። እዚህ አካባቢ ከኔ በፊት የተሰማሩ ጓደኞቼ ናቸው እዚህ ቦታ ላይ ኢንቨስት እንዳደርግ ይገፋፉኝ። ሁለተኛ ቀድመን ባደረግነው ጥናት አካባቢው በጣም ሰላማዊ መሆኑን ስላረጋገጥን ነው። የምስራቅ ጉራጌ ዞን ኢንቨስትመንትና ኢንዱስትሪ መምሪያ ኃላፊ አቶ ዘነበ ደበላ ፋብሪካው ከውጭ የሚመጣ ምርትን በሀገር ውስጥ የሚተካ ሲሆን፣ ይህም መንግስት ከያዘው ግብ ጋር የሚጣጣም ነው ብለዋል። ከተጀመረ ሰባት ወራት እድሜ ያለው ፋብሪካው አሁን ላይ ሀምሳ በመቶ ግንባታው መድረሱን የመምሪያው ኃላፊ ያስረዳሉ። ያው እንደ ሀገር ከውጭ የሚገቡ ምርቶች በሀገር ውስጥ አምርቶ የውጭ ምንዛሪ እጥረትን መቅረፍ ነው ትልቁ ዓላማው ሊባል የሚችለው በእኛም ደረጃ ኢንቨስትመንትን ስንቃኝ በዚህ መልኩ ነው። አጠቃላይ ያው በሀገር ደረጃም እንደ ክልል ያለው የዚህ የኮንስትራክሽን ዘርፍ መነቃቃት በይበልጥ ከግንባታ ጋር ተያይዞ ያሉ እንደ ሀገርም በከፍተኛ ሁኔታ ያው ደረጃ ነው ያለው። ለዚህ ደግሞ ትልቁ ከዚህ ቀደም ከውጭ ይገቡ የነበሩ ምርቶች ነው እያመረተ ያለው ማለት ነው። በፋብሪካው ግንባታ ላይ የተሳተፉ ቁጥራቸው ከአምስት መቶ እስከ ስድስት መቶ የሚሆኑ ወጣቶች ቋሚና ጊዜያዊ የስራ እድል ተፈጥሮላቸዋል። ከዚህም ባሻገር ወጣቶቹ ፋብሪካው በመገንባቱ ቴክኖሎጂዎችን መላመዳቸውን ገልጸዋል። የፋብሪካ እዚህ በመከፈቱ የተለያዩ እውቀቶችን አግኝተናል። በተጨማሪ ደግሞ አንዳንድ ማናቃቸውን ቴክኖሎጂዎች ከዛ ውጭ ደግሞ ተምሮ ስራ ያጡ ወገኖች የስራ እድልን መፍጠር ችሏል ይሄ ድርጅት። ከዛ ውጭ ደግሞ የእውቀት ሽግግሮችን በተሻለ መንገድ አዳዲስ ቴክኖሎጂዎች የሚመጡ ስለሆነ ተምሮ ከእንደዚህ አይነት ቴክኖሎጂዎች ከግንኙነት ያልነበራቸው ሰዎች የቴክኖሎጂ ሽግግርና የእውቀት ሽግግሮችን እንድናደርግ ጋብዞ ናል። አዲስ አበባ ነበረ መጀመሪያ ምሰራ ይህንን በመጠቀም እዚህ አካባቢ መጥቼ ቤተሰቦችቼ ባሉበት አካባቢ ብዙ ሌላ ነገሮችን ከተማ ላይ ከምኖርበት ቀንሼ እዚህ ጋር ተጠቃሚ ሆኜ በአካባቢ ላይ ይህንን እየሰራው ነው። ፋብሪካው ሲጠናቀቅ ምርቶቹን ለሀገር ውስጥና ለዓለም አቀፍ ገበያ የሚያቀርብ ሲሆን ከአንድ ሺህ በላይ የሚሆኑ ሰዎችም ስራ እድል ይፈጥራል ተብሎ ይጠበቃል። በመጨረሻም የባሌ ዞን በአመት ከ800 ሺህ በላይ ሄክታር መሬት ላይ የተለያዩ ሰብሎችን የማልማት አቅም እንዳለው ተገለጠ። በዞኑ በዘንድሮው መኸር ወቅት ስንዴ በኩታ ገጠም ከ335 ሺህ በላይ ሄክታር ማልማት ተችሏል። የመደመር መንግስት መጽሐፍ፣ ኢትዮጵያን አፍሪካዊት የብልጽግና ተምሳሌት የማድረግ ህልም የሚጨበጥ ህልም ነው ብሎ ያምናል። በተለይ ከፍተኛውን የህዝብ ቁጥርና የመሬት ስፋትን የሚሸፍነውን የገጠሩን ህዝብ ማሻገር እንደሚገባም ያስቀምጣል። የገጠሩን የኢኮኖሚ መቃቅም በፍጥነትና በፈጠራ ማንቀሳቀስ፣ አርሶ አደሩንና አርብቶ አደሩን ማዕከል ያደረገ የልማት ስራ ሊኖር እንደሚገባ በማስቀመጥ በአጠቃላይ ግብርናውን በከፍተኛ ትኩረት ዘመናዊነትን እንዲላበስ መስራት የግድ መሆኑንም በመጻፉ ተመላክቷል። በመሆኑም በኦሮሚያ ክልል የባሌ ዞን አርሶ አደሮች ደግሞ ለመንግስት እቅድ የቀረበ ዘመናዊ ግብርናን እያከናወኑም ይገኛል። ዞኑ በግብርና ከፍተኛ የሆነ ምቃ አቅም ያለውም ነው። በአመትም እስከ 800 ሺህ ሄክታር መሬት በዞኑ በግብርና ልማትም ይሸፈናል። በክረምት ወደ 5 መቶ ከ583 ሺህ ሄክታር በላይ ነው የምናመርተው። በበልግ ደግሞ ከ256 ሺህ ሄክታር በላይ ነው የምናመርተው። እዚህ መሃል በሚገኙ ቦታዎች ወራቶች ደግሞ በመስኖ አንድ መቶ ሰማኒያ ስምንት ሺህ ሄክታር ይለማል። በአጠቃላይ ከስምንት መቶ ሺህ ሄክታር በላይ ሚያለማ ዞን ነው። በምርቱ በኩል ስናስብ ደግሞ ከ22 ሚሊዮን ኩንታል በላይ ለሀገራችን ኮንትሪቢዩት የሚያደርግ ዞን ነው ማለት። በሜካናይዝድና ኩታ ገጠም እየለማ ያለ የስንዴ እርሻ በዞኑ የአርሶ አደሩን ህይወት እየለወጠም ይገኛል። በባሌ ዞን ሲናና ወረዳ ሻሎ ቀበሌ የሚገኙ አርሶ አደሮች ዘመናዊ አስተራረስን በመጠቀም ያለሙት ግብርና ትርጉም ያለው ለውጥ በኑሯቸው ላይ ማሳይቷቸዋል። ኦሚሽኒ ቀመዲ ሮ ማከናቲቲ በሬድ የስንዴ ምርት ጥሩ ነው። በክላስተር ተደራጅተን በግብርና ባለሙያዎች ተደግፈን እየሰራን ነው። ይኸው እንደምትመለከቱት ጥሩ ስንዴ ይዞልናል። ከዚህ በፊት በሄክታር ከ35 እስከ 40 ኩንታል ምርት ነበር የምንጠብቀው አሁን ደግሞ 65 ኩንታል ድረስ በሄክታር እንገምታለን። ከዚህ በፊት በብተና እንዘራ ነበር። አሁን ደግሞ በኩታ ገጠም ተደራጅተን እየሰራን የተሻለ ምርት እናገኛለን። ልጆቻችንን በጥሩ እያሳደግንና በአግባቡ እያስተማርን እንገኛለን። ኑሯችንም ተሻሽሏል። የሚገርመው በኩታገጠም የሚዘራው በተለመደው መንገድ ከሚዘራው በእጅጉ የተሻለ ምርት አለው። በወረዳው ምርትና ምርታማነትን ለማሳደግ የሚያግዙ ግብአትና ዘመናዊ የእርሻ መሳሪያ በሰፊው አገልግሎት ላይ እየዋለም ይገኛል። ዘንድሮም ከ60 ሺህ በላይ ሄክታር መሬት በሲናና ወረዳ ብቻ በስንዴ ማልማትም ተችሏል። አሁን ዘንድሮ ከ67 ሺህ ሄክታር በላይ ነው ስንዴን ለማልማት ያቀድነው። ከዚህ ላይ ከ32 ሚሊየን በላይ ምርት እንጠብቃለን ማለት ነው። ፓር ሄክታር ከ40ና ከዚያ በላይ ነው የምንጠብቀው። ምርጥ ዘርም ማዳበሪያውም ደግሞ ከዚህ በፊት እጥረት ነበረ። አሁን ግን ሁለቱን አመት በተከታታይ ጭራሽ እጥረት የሚባል ነገር የለም፣ እንደወረዳችን ማለት ነው። የአርሶ አደሩ ኑሮ በጥሩ ሁኔታ እየተለወጠና እየተሻሻለ ነው። አሁን በዚህን ሰዓት ማለት ነው በዞኑ 335000 ሄክታር መሬት በዘንድሮ የክረምት ምህር ወቅት ብቻ የለማ ሲሆን በአንዳንድ ቦታዎች ላይ በሄክታር 80 ኩንታል ድረስ ምርት የሚገኝበትም ዞን ነው። በክላስተር መስራት ከጀመርን በኋላ እስከ ሰማንያ ዘጠና ኩንታል የሚያገኝበት አጋጣሚ አለ። በብዛት አርሶ አደራችን ስንዴ ላይ ትኩረት አድርጎ ስለሚሰራ አንደኛ ሲዘራ ጥንቃቄ በተሞላበት አንድ ላይ ነው የሚዘሩት፣ አንድ ላይ ነው የሚያርሱት። እየበዛ ያለው ፉዛሬን በሽታ የሚባል አለ። እሱንም ለመቆጣጠር አንዴ ነው የሚረጩት፣ አንዴ ነው የሚኮታተሉት። ስለዚህ ዘንድሮም በዘራ ነው ወደስ ሄክታር በላይ ጥሩ ውጤት እናገኛለን ብለን ነው እየሰራ ነ። መንግስት የምግብ ዋስትናን ለማረጋገጥ በግብርናው ክፍለ ኢኮኖሚ በርካታ ኢኒሽቲቭዎችን ተግባራዊ አድርጎ አሁን ላይ ስንዴን ወደ ሀገር ውስጥ ከማስገባት ይልቅ ለውጭ ገበያ እስከ ማቅረብም አቅምንም ፈጥሯል። ባሌን የመሳሰሉ ከፍተኛ የስንዴ ምርት አምራች አካባቢዎች ደግሞ አሁንም በመስኖ ለመደገፍ ወልመልን የመሰሉ የመስኖ ፕሮጀክቶችን አጠናቆም መንግስት ወደ ስራ አስገብቶም ይገኛል።